ድምፃዊት ቬሮኒካ ዳና የሚዲያ ኤሌክትሮኒክስ የብራንድ አምባሳደር ሆና ተሾመች። ሚዲያ ኤሌክትሮኒክስ በ1968 ዓመት በቻይና ውስጥ የተመሰረተ ሲሆን ከ መቶ በላይ ለሚሆኑ ሀገራት ምርቶቹን የሚልክ የመኖሪያ ቤት እቃ አምራች ድርጅት ነው። ጄኔራል አስመጪ አስመጪና ላኪ ድርጅት በኢትዮጵያ የሚዲያ ምርቶችን ከ2018 ጀምሮ በብቸኝነት እያስመጣ እንደሚገኝም ተገልጿል ከሚያስመጣቸው ምርቶች መካከል ፍሪጅ፣ የልብስ ማጠቢያ ማሽን፣ የእቃ ማጠቢያ፣ የአየር ማቀዝቀዣና ማሞቂያዎች የተለያዩ መፍጫዎችም ተጠቃሽ ናቸው። በአዲስ አበባ ውስጥ ዋና ዋና በሚባሉ ቦታዎች ላይ ከአስራ አንድ በላይ ብራንድ ሾፖች ያሉት ሲሆን እንዲሁ ለረጅም ጊዜያት አብረውት ከሚሰሩ ኤጀንቶች ጋር በመሆን ምርቶችን ወደ ክልሎችም እየላከ እንደሚገኝ ተጠቁማል። ሚዲያ ኤሌክትሮኒክስ ድምጻዊት ቬሮኒካ አዳነ ጋር የተለያዩ ማህበራዊ ግዴታዎችን ለመወጣትና ሕዝቡ ጋር ተደራሽነትን በተሻለ መልኩ ለማጎልበት የተለያዩ ስራዎችን በጋራ እንደሚሰራ ተጠቁማል። በተለያዩ ነገሮች ጠብቁ። በአዳዲስ ነገሮች ከዘፈን ውጭ ጋዜጠኝነቱንም በደንብ ስለማውቀው በምን አይነት መንገድ ያው ታርጌት ኦዲንስ አይደለ እኛ ሞር ፎከስ ምናደርገው እሱ ላይ በደንብ እንሰራለን ብዬ አስባለሁ። ድርጅቱ አርቲስቷን የመረጠው የተማረች፣ ቤተሰቦቿን የምትረዳ፣ ማህበራዊ ግዴታዎቿን በተቻላት መጠን የምትወጣ፣ ስራዋ ላይ ብቻ የምታተኩር በመሆኗ ነው ሲሉ በተለያም ብዙአየሁ የድርጅቱ ማርኬቲንግ ኃላፊ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ድምፃዊቷ ለአምባሳደርነት ምን ያህል ተከፈለች ተብሎ ለተነሳላት ጥያቄ ቆንጆ ተከፍሎኛል፣ እንዳትሰጉ ምላሽ ሰጥታለች።